በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ ደብረ ምጥማቅ ግብፅ በምትገኘው በእመቤታችን ቅድስት ድንግል ማርያም ስም በተሰራችው ደብረ ምጥማቅ ቤተክርስቲያን ጉልላት ላይ ድንግል ማርያም ከግንቦት 21 ጀምሮ እስከ 25 ቀናት በተከታታይ በመገለጧ ህዝበ ክርስቲያን በዓሏን ያከብራሉ። እመቤታችን ቅድስት ድንግል ማርያም ከልጇ ከጌታችን ከኢየሱስ ክርስቶስ ጋር ወደ ምድረ ግብፅና ኢትዮጵያ በተሰደደች ጊዜ በአሁኑ ጊዜ ደብረ ምጥማቅ ተብሎ በሚጠራው ቦታ ላይ አርፈው ነበር። ጌታችንም ቦታውን ባርኮ የእርሷ መገለጫ እንዲሆን ቃል ኪዳን ገብቶላት ስለነበር ጊዜው በደረሰ ሰዓት ደብረ ምጥማቅ ተገድሞ የበርካታ መነኩሳት በዓት ሆነ። በደብረ ምጥማቅም እመቤታችን ቅድስት ድንግል ማርያም ብርሃን ተጎናጽፋ በሰራዊት መላእክት ታጅባ ተገልጣለች። እዚያን ጊዜም ሱራፌል ማዕጠንታቸውን ይዘው ሰገዱላት። እንዲህም እያሉ አመሰገኗት፦ አብ በሰማያቶ እንዳንቺ ያለ አላገኘም፣ በአንቺም ሰው ሆነ። መጽሐፈ ስንክሳር ግንቦት 21 ገጽ 318 ሰማዕታትም እንደየክብራቸው ማዕረግ ለእመቤታችን ድንግል ማርያም ሊሰግዱ ረቂቃን በሆኑ ፈረሶቻቸው ተቀምጠው ወደ እርሷ ቀረቡ። በመጀመሪያ ሊቀ ሰማዕታት ቅዱስ ጊዮርጊስ ከሁሉ ቀድሞ ከሰገደላት በኋላ ሌሎችም በተመሳሳይ መልኩ ሰገዱላት። ከዚህም በኋላ ቅዱስ መርቀሪዎስ በዱሪ ፈረስ ተቀምጦ ወደ እርሷ በመምጣት ሰገደላት። ጻድቃን በአንድነት ቀርበው ለክብሯ ሰገዱላት። ቀጥሎም በንጉሥ ሄሮድስ በግፍ የተገደሉ ህፃናት ለእርሷ ሰገዱ። በደስታና በፍቅርም ተጫወቱ። በዚያ የተሰበሰቡትም ክርስቲያኖች፣ እስላሞችና አረማውያን ይህም ባዩ ጊዜ ደስታ ሞልቶባቸው በተለየ ዓለም ያሉ ይመስላቸው ነበር። መጽሐፈ ስንክሳር ግንቦት 21 ገጽ 318። አባ ጽጌ ድንግልም በደብረ ምጥማቅ በታላቅ ክብር መምናን የታየችው የአምላክ እናት የድንግል ማርያምን መገለጥ በማኅሌተ ጽጌ ድርሰቱ እንዲህ በማለት ገልጾታል። የፊትሽን መልክ ያይ ዘንድ የሞተ ሰው እስኪነሳ ድረስ በደብረ ምጥማቅ ለአምስት ቀናት ያህል በተገለጽሽ ጊዜ ማርያም ምን ያህል ደስ ታሰኝ ኑሯል። ቀን የታየው የፍቅርሽ አበባ ይቅርና በህልሙ ያየሽ ምስጉን ነው። ማኅሌተ ጽጌ በደብረ ምጥማቅ ከተሰበሰቡ ህዝብ መካከል እናት፣ አባታቸው፣ ዘመዶቻቸው፣ እንዲሁም ባልንጀሮቻቸው የሞቱባቸው ሰዎች ቅድስት ድንግል ማርያምን እንድታሳያቸው በለመኗት ጊዜ እንደ ቀድሞ መልካቸው አድርጋ ታሳያቸው ነበር። አንዳንዶቹ ደግሞ መሐረባቸውን ወደ ላይ በወረወሩ ጊዜ እርሷ የወደደቻቸው እንደሆነ በእጇ ተቀብላ መልሳ ትጥላቸዋለች፣ ሁሉም ለበረከት ይካፈሉታል። እነርሱም ወደ ቤታቸው ለመሄድ በፈለጉ ሰዓት ተሰናብተውና ተባርከው ይሄዳሉ። መጽሐፈ ስንክሳር ግንቦት 21፣ ገጽ 319። የደብረ ምጥማቅና የአካባቢዋ ሰዎች እመቤታችን ድንግል ማርያምን ያዩባቸው ቀናት አረማውያኑ ያመኑበት የበደሉ በምልጃዋ ቸርነትን ምሕረትን ያገኙበት ያመኑት ደግሞ የተባረኩበት እለታት ነበሩ። ሕዝቡ እርሷን ተመኝተው ያጡ ወይንም ጠይቀው ያልተፈጸመላቸው ምንም ነገር አልነበረም። ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ድናግል፣ መነኩሳት መላእክትና ሊቃነ መላእክትም ለድንግል ማርያም ሲሰግዱ ይታይ ነበር። ከዚህ በኋላ በዘመናት ይኖሩ የነበሩ ቅዱሳን የአምላክን እናት ለማየት ብዙዎች ተመኝተዋል። የመልክአ ማርያም ደራሲ አጼ ዘርዓ ያዕቆብም የአምላኩን እናት ቅድስት ድንግል ማርያምን ፊቷን ለማየት ሽቶ ዘወትር የሚያበረሃ ፀሐይን ጌጥ ላደረገ መልክሽ ሰላምታ ይገባል። ፍቅርን የምትሰጪ የምታስቀድሚ፣ አንቺ የምወድሽ ማርያም ሌላ የማይሰማው ነገርን እነግርሽ ዘንድ አንድ ጊዜ የአንቺን ፊት ግለጭልኝ ወይም አሳይኝ በማለት ተማጽኗል። መልክዓ ማርያም ነቢዩ ዳዊት የምድር ባለጠጎች አሕዛብ ሁሉ በፊትሽ ይማልላሉ በማለት ትንቢት እንደተናገረላት፣ በርካታ ቅዱሳን ሰዎች ቅድስት ድንግል ማርያምን ተገልጻላቸው ለማየት ተመኝተዋል። ልመናቸው ተሰምቶላቸው የአምላክ እናት ተገልጻላቸው ፊቷን ለማየት ክብሯን ለመግለጥ ቅዱሳን አባቶቻችን ጻድቃን፣ ሰማዕታት በቅተዋል። ይህ የሆነው በፍጹም ልቦናቸው በመማጸናቸውና በፍጹም ትጋት የጌታቸውን እናት ሲያገለግሉ በመኖራቸው እንደሆነ የጻድቃኑ ገድል ምስክር ነው። እነርሱም ሌት ከቀን ምኞታቸው ይሳካላቸው ዘንድ በጸሎታቸው ይማጸኑ ነበር። መዝሙር ምዕራፍ 44 ቁጥር 12። እመቤታችን ድንግል ማርያም ጸሎታቸውን ሰምታ ያሰቡትም ትፈጽምላቸው ነበረ። ምኞታቸው ከተሳካላቸው ቅዱሳን አባቶች መካከል አባ ይሳቅ አንዱ ነው። ይህ ቅዱስ አባትም እመቤታችን ቅድስ ድንግል ማርያምን በፍጹም ልቦናው ይወዳ ስለነበረ ለሰባት ዓመታት አምላኩን ክብርት እናቱን ያሳየው ዘንድ በጸሎት ተማጸነ። ዘወትርም ከሰርክ ጸሎት በኋላ ሌሎቹ መነኩሳት ለመኝታ ወደ የቤታቸው ሲሄዱ አባ ይስሐቅ ወደ ቤተ ክርስቲያን በመሄድ በቅድስ ድንግል ማርያም ስዕሏ ፊት ቁሞ ሶስት መቶ ስግደትን እየሰገደ ይማጸን ነበር ከስግደቱም ጋር ጌታ ኢየሱስ ክርስቶስ ወይ ለአንዲት ሰዓት እናትህን አሳየኝ እያለ ይጸልይ ነበር። በእንደዚህ ሁኔታ ለሰባት ዓመት ከቆየ በኋላ እመቤታችን ቅድስት ድንግል ማርያም በታላቅ ግርማ ተገለጸችለት። የልቡን መሻት ምን እንደሆነ ጠየቀችው። አባ ይስሐቅም የእርሷን ገጽ ያዩ አይኖቹ ሌላ ነገር ማየት እንደማይሹ ነገራት። ከተወደደው ልጇ ኢየሱስ ክርስቶስ እንድታማልደውም ተማጸናት። ቅድስት ድንግል ማርያምም ልመናውን ተቀበለች። ከዚህ በኋላ የረፍቱ ቀን ከሦስት ቀን በኋላ መሆኑን አሳወቀችው፣ ባርካውም ወደ ሰማይ በክብር አረገች። ይህ ቅዱስ አባት ይሳቅም እርሷን ካየ በሦስተኛው ቀን አረፈ። መጽሐፈ ስንክሳር ታኅሣሥ 21 ገጽ 492። እመቤታችን ቅድስት ድንግል ማርያም በደብረ ምጥማቅ ተገልጣ የሕዝቡ ምኞት እንደፈጸመችላቸው የእኛንም በጎ መሻት ትፈጽምልን። አሜን። ውድ የስርቱ ቤተሰቦች ሸርና ላይክ ማድረግን አትርሱ። ሳብስክሪብ ማድረግ ቤተሰብ ሁኑ። በቀጣይ ቪዲዮ ለመገናኘት እግዚአብሔር ይፍቀድ። ስብሐት ለእግዚአብሔር። ይቆየን።